ሰላም ሰላም ጤና ይስጥልን ውደጋት ሚዲያ ቤተሰቦች እንደ ያላችሁበት ሀገር ሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁኝ? ኢትዮጵያ ውስጥ ናችሁ የፕሮግራም ለምትከታተሉ ወዳጅ ቤተሰቦቼ እንደምን ዋላችሁ ማለት ትፈልጋለሁኝ። ሰኔ 5 ለተረቡ 2017 እ ጆን 11 2025 በቅደም ተከተል እንደ ኢትዮጵያና እንደ ጎርጎሳውያን የዘመን አቆጣጠር የጋት የጋቱሎ አጫጭር መረጃዎችን ከዚህ እንደሚከተለው ወደ እናንተ አቀርባለሁ። ላይክ ሼር፣ ሀሳብ አስተያየታችሁን ማካፈል፣ ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረግ፣ ጋት ሚዲያን በስፈ ታንክስ መደገፍ እንዳትረሱ። አብራችሁ ስላላችሁ አብራችሁ ስለምትሆኑም እጅግ እጅግ በጣም አድርጌ ያመሰግናለሁኝ። በመጀመሪያው እንግዲህ የቻይና ግሎባል ቴሌቪዥን ኔትወርክ ሲጂቴን በዛሬው ዕለት አንድ ዘገባ ይዞ ወጥቷል። የኢትዮጵያ ኢኮኖሚ ተተንብዮ የነበረው ከጁላይ ኤት እንግዲህ ከትናንት በስቲያ ማለት ነው። ከጁላይ ኤት 8 2025 እስከ ጁላይ 7 2026 ለአንድ ዓመት ማለት ነው። በ8.4% ያድጋል የሚል ትንበያ ነበር፣ ይቀደመ አሁን ግን በ8.9% ያድጋል የሚል የቻይና ግሎባል ቴሌቪዥን ኔትወርክ ይዘ ወጥቷል። ያው ይሄ እንግዲህ የቻይና ግሎባል ቴሌቪዥን ኔትወርክ የሚያወጣው ዘገባ የቻይና ኢንቨስተሮችን የቻይና የልማት አጋሮችን አትራክት የሚያደርግ ነው ማለት ነው። ከዛ ባለፈ እንግዲህ ትናንትም የኢፌዴሪ ጠቅላይ ሚኒስትር ክብር ዶክተር አብይ አህመድ ከንግዱ ማህበረሰብ ተወካዮች ጋራ የነበራቸው ስብሰባ ኦፍኮርስ ስብሰባው ከትናንት በስቲያ ነው የተካሄደው እሱ ቴሌቫይዝ ተደርጎ ነበር፣ ተሰራጭቶ ነበረ። በስርጭቱ የንግዱ ማህበረሰብ አለብኝ የሚለውን ጥያቄ አንስተዋል። ከግብር ከቦታ አቅርቦት ከቢሮክራሲ ምንድን ነው የተንዛዛ አሰራር አለ የሚል የቦታ መስሪያ የስራችንን የምንሰራበት ቦታ እንዲቀርብልን የሚል ከቀረጽ ነጻ ጥያቄ ድጋፍ እነኚህ የተነሷሉ ከየሁሉም ማህበረሰቡ በተለይ ልዩ ትኩረት ይሰጠው ደግሞ በሚኒስትር ደረጃ ይመራ የሚል እሳቸው የሰጡት መልስ አለ። ከዛም ባለፈ ስለ ሰላም እና ጸጥታ የተነሳ ጉዳይ አለ። ክቡር ጠቅላይ ሚኒስትሩ በዳታ እያንዳንዱ ማን ምን እንደሚደግፍ ለማን እንደሚደግፍ ማቅረብ ይቻላል። በዳታ ዝሮ ዝሮ ግን ስልሳ ፐርሰንት ገደማ ለሰላም እጦቱ አስተዋጽኦ እራሱ የንግዱ ማህበረሰብ ነው። ይሄ እኔ እሳቸው ስልሳ ያሉት ከዛም በላይ ነው። ከዛም ባለፈ ማን የጦር መሳሪያ ድጋፍ አደረገ፣ ማን የመገናኛ ሬዲዮ ሰጠ፣ ማን ንብረቱን መኪናውን ተሽከርካሪውን ተጠቀሙበት ብሎ ለአመራሮቹ ማን ለኢንዱስትሪ ፋብሪካ ያለውን መጋዘን ወይ ያለውን ንብረት ምናደርገል ይህ ሁሉ ይታወቃል። ዛሬ ያለንበት ዘመን ለምን እየተከናወነ ያለው በሩቅ ሀገር አይደለም። ይሄ የሚከናወነው እዚሁ ሀገር ውስጥ ነው። እዚሁ ኢትዮጵያ ውስጥ ነው። ወለጋ ነው፣ ጉጂ ነው፣ ጎንደር ነው፣ ሸዋ ነው፣ ወሎ ነው፣ ትግራይ ውስጥ ነው። የትኛውም አካባቢ አንዳንዱ እ ጀስት ጊዜ እናሳልፋለሁኝ በሚል ወይ በጫናም በተለያየ የሴኪሪቲ ጋራንት ባለመኖሩ ምክንያትም ዝም የሚል እንደሚኖር ዞሮ ዞሮ የሚጠቅመው ነገር ሰላሙ ነው። ዞሮ የንግዱ ማህበረሰብ ስራውን በአግባቡ ከሰራ ኮረፕሽን ላይ ሙስና ላይ የታይታ ሚች ፒቲም ተሁን ትልቁን የሆነ ኢንስቲትዩሽናል ኮራፕሽን እንደሌለ አስቀድመው በተከታታይ የአራት ክፍሎች ያቀረቡት አለ። የኢንስቲቱሽናል ኮራፕሽን የምንለው በነገራችን ላይ ይሄ የፖሊሲ ሌብነትም አለ። የሆነን ሴግመንት የሆነን አካል ለመጥቀም ተብሎ ፖሊሲዎች ሁሉ ራይት አፕ እሱ እንደሌለ ያቀረቡበት ሁኔታ አለ። ትናንትም ሌቦችን መከላከል መቆጣጠር እንችላለን በመረጃ የበለጸገ ሁኔታ ከፈጠን ይሄ ኦቶሜሽን ወደ ቴክኖሎጂ የማሳደግ ስራዎች እየተሰሩ እንደሆነ እሱ ይገልጻል፣ የገለጹበት ሁኔታ አለ። ጠቅለል ባለመልኩ ሰላማውን ማረጋገጥ ከቻለ ከቻል እያንዳንዱ በኃላፊነት የተቀመጠ ሰው እያንዳንዱ ሰራተኛ ሰው ሁሉም በትክክል ኃላፊነቱን መወጣት ከቻለ ኢትዮጵያ እጅግ አስተማማኝ የሆነ ፈጣን የኢኮኖሚ እድገት ማረጋገጥ ትችላለች። ኢኮኖሚያችን እያደገ ሲሄድ ደግሞ የግጭት ምንጮቹ በዛው ልክ እየቀነሱ እየቀጨጩ ነው የሚሄዱ። በጣም ትናንትም የቀረባለ ብዙ ሰው። አሁን ይሄ ሀሜት ሊመስል ይችላል፣ በዳታ የተደገፈ ነው። የትኛው የፋኖ መሪ የት ነው ቤት የገዛው፣ የትኛው የፋኖ መሪ ምን አይነት ሲኖትራ ከማን እንደገዛ በማን ስም እንደሆነ ሁሉ ይታወቃል። በሆይ ሆይታ በስማ በለው ፣ አንዳንዶችም ደግሞ ጄኒዩን ሆኖ ጄኒዩን ብለው የገቡ የሉም እያልኩ አይደለም። ነገር ግን በሙሉ የፋኖ አመራር ነኝ የሚለው የሸኔ አመራር ነኝ የሚለው ራሱ የቲዲኤፍ አመራር ነኝ የሚለው ወርቅ ንግድ ላይ ነው ያለው። ዱባይ ቤት እየገዛ ነው ያለው። በውጊያ መሀል እየደወለ ባንክ ላይ ይህን ያህል ሚሊዮን ብር ከፍ ያለ ይህን ያህል አቆዩልኝ የሚልበት በመረጃ በማስረጃ የተደገፈ። ከዚህ በፊት በተለያዩ የመገናኛ ዘዴዎች በማህበራዊ ሚዲያ ትዊተር ላይ በተለያዩ መንገድ ሰምታቸው ተመሳሳይ ነው። የጎጃም ፋኖ አመራር ገሚሱ አዲስ አበባ ቤት ይገዛል፣ ገሚሱ ባህርዳር ቤት ይገዛል፣ ባህርዳር ቤት ይገነባል። አንዳንዱ ባለሀብት ደግሞ የሆነ የፋኖን አመራር ቤት ይገነባል። ይሄ ነው ያለው። እና ህጋዊም አዋጩም ዘላቂም የሚሆነው ሰላም በህጋዊ መንገድ የሚሰራ ንግድ ነው። እና ያንን ማድረግ ከተቻለ የኢትዮጵያ ኢኮኖሚ አይደለም 8.9 ከ8.4 ከተገመተው ከዛ በላይ ማደግ ይችላል። የማደግ አቅም አለው በጣም ብዙ ወጣት ማህበረሰብ፣ ሊሰራ የሚችል ያልታረሰ መሬት፣ ውሃ ምቹ የሆነ ደግሞ ፖሊሲ አለ። ኦፍኮርስ እዛ ፖሊሲ ላይም ልዩነት አለን የሚሉ የፖለቲካ ፓርቲዎችም ኢትዮጵያን ለማሳደግ በምግብ ራሷን እንድትችል የምግብ ሉዓላዊነት፣ ጥገኛ ለማኝ ያልሆነች ሀገር፣ ብሔራዊ ኩራት ያለው ሀገር፣ ብሔራዊ ኩራት ያለው ህዝብ፣ ጠንካራ መዋቅር፣ ጠንካራ የጸጥታ፣ ጠንካራ የደህንነት፣ ጠንካራ አስፈጻሚ ተቋም የልማት ድርጅቶች የተፈጠሩበት በዚህ ላይ ተግባብተን አዎ ይሄን መፍጠር መቻል አለብን ይሄን መፍጠር የሞት የሽረት ጉዳይ ነው፣ የሚል ስምምነት ላይ ከደረስን በኋላ ነገር ግን ይሄ መፈጠር ያለበት በዚህ አግባብ ነው፣ ይሄ ከዚህ በፊት ከዚህ ይሄን ከመፍጠራችን በፊት ይሄ ይቅደም በሚለው ጉዳይ ጠመንጃም ሳያነሱ ዛሬ ሀሳብን ለማድረስ እንደ ትናንቱ ቴሌቪዥን ስጡን፣ የቴሌቪዥን የአየር ሰዓት ስጡን የሚባልበት ጊዜ እኮ አብቅቷል። የጋዜጣ አላገኘን የሚባልበት ጊዜ አብቅቷል። ቴክኖሎጂ በራሱ እነዚህን በሙሉ ዲፔንደንሲን ያ ማለት በአገር በኢትዮጵያ ሕዝብ የኢትዮጵያ ሕዝብ ንብረት የሆኑ በኢትዮጵያ ሕዝብ ግብር በሚተዳደሩ ተቋማት ተፎካካሪ ፓርቲዎችም ሀሳባቸው መደመጥ የለበትም እያልኩኝ አይደለም። ግን ጣፍታይም ሀዝጋል ዩቲዩብ አለ፣ ትዊተሩ አለ፣ ሊንክደኑ አለ ቲክቶክ አለ። ዋትሳፕ ግሩፕ መፍጠር ይቻላል፣ በቴሌግራም ይሄ ነው ሀሳባችን ይሄ ነው ብሎ መቀጠል ይቻላል። እንዲሁ በቃ ወደ ግጭት ገብቶ ኢትዮጵያን ለማተራመስ ከሩቅ እና ከቅርብ ላሉ ጠላቶች መጠቀሚያ ከመሆን መውጣት ያስፈልጋል። ዝሮ ዝሮ የቻይና ግሎባል ቴሌቪዥን ኔትወርክ ዘገባ ይህንን ይመስላል ማለት ነው። በዛሬው እለትም የአዲስ አበባ ከተማ ከንቲባ ክብርት ወይዘሮ አዳነች አቤ ካቢኔያቸውን በመያዝ ከአዲስ አበባ ወጣቶች ከአስራ አንዱ ክፍለ ከተማ ከተውጣጡ ወጣቶች ጋራ ውይይት እያደረጉ ነው። ወጣቶች በውይይቱ አለን የሚሉትን ችግር አንስተዋል። ከስራ እድል ፈጠራ አንጻር ሸዶች ላይ ልማት ላይ ልማቱ ላይ መሳተፍ እንደሚፈልጉ የስራ እድል ፈጠራ እነዚህ ያነሷቸው አሉ። የአዲስ አበባ ከተማ ከተማ መስተዳደርም ቅድሚያ የቅድሚያ ቅድሚያ ለከተማዋ ተወላጆች ይዞ ስራ እየሰራ እንደሆነ፣ በሁሉም ከተማዋ በምታደርገው ትራንስፎርሜሽን ውስጥ ወጣቶች መሳተፍ እንዳለባቸው ከጉልበት ስራ ጀምሮ በወንዝ ዳርቻ በመንገድ በመንገድ ንጣፍ ላይ በዚህ ሁሉ መሳተፍ እንዳለባቸው ክብርት ከንቲባዋ አስገንዝበዋል ማለት ነው። አይ ቲንክ ይሄም እንግዲህ አይሆፕ ቴሌቫይዝ ይደረጋል፣ በዛ የምናየው ይሆናል። ሌላው እንግዲህ ወደ ትግራይ ስንሄድ አምስት ክረምት በኬንዳ ውስጥ ምንድነው በመጠለያ ጣቢያ ውስጥ ማሳለፍ የለባቸውም፣ ወደ ቀያቸው ይመለሱ የሚል ኢትዮጵያ ውስጥም መቀሌም፣ ከኢትዮጵያ ውጭም አውሮፓ፣ ስዊዘርላንድ ሰልፎች ምንድን ነው ሰልፎች እየተካሄዱ ነው። አሁን ይሄ እኔ ፖዘቲቭ እንሁን። አንዳንድ ጊዜ በሌላ ስሜት ውስጥ ይገባና ሰው ራሽናሊቲውን ያጣል። አሁን ትናንት አንድ ወዳጅ ጋር እያወራ ነበር ምሽት ላይ እና ለምንድን ነው የትግራይ ልሂቃን ወይ ፖለቲከኞች? ምንም ጥርጥር የለውም ትግራይ ምሁር አላት እኮ ትግራይ የሚያስቡ ሰዎች አሏት እኔ ከትግራይም አልፎ ለኢትዮጵያም ከኢትዮጵያ አልፎ በዓለም አቀፍ ደረጃ ኮምፒቲቲቭ የሆኑ ልሂቃን አሉ። ጎጃም እንደዛ አለው፣ ሸዋ እንደዛ አለው፣ ወሎ አለው፣ አርሲ ሁሉም አለ። ችግሩ ምንድነው ታዲያ ስትሉ፣ ያንን ራሽናሊቲው ይጠፋል። ምን ይሆናል? ብሔር ውስጥ ሲዘፈቅ አንድ ሰው ወይ ስፔሻል ይላል የተለየነን እናሸንፋለን እኛና እነሱ ውስጥ ይገባል እና አምስት ክረምት አይደለም ሲጀመር መፈናቀል አልነበረባቸውም። አንድ ወል ጦርነት ነውና ተፈናቀሉ፣ መመለስ ነበረባቸው። መቼ በተፈናቀሉበት ወዲያውኑ። ለምሳሌ ሕግ ማስከበሩ በሁለት ሳምንት ኦልሞስት ያለቀ፣ ያኔ መመለስ ነበረባቸው። በቃ ታሳስ ጥር ላይ መመለስ ነበረባቸው። የመጀመሪያ ክረምቱ ችግር የለው ባይሆንስ ሁለተኛው ላይ መመለስ ነበረባቸው። ባይሆን ሶስት ባይሆን አራት። አሁን አምስተኛው ክረምት ነው። ምንድን ነው የምንጠብቀው? ወል የቲፒሌፍ ጥያቄ አለ ወደ ወልቃይት ጠገዴ ሰቲት ሁመራ የምንመለስ ወልቃይት ጠገዴ ሰቲት ሁመራ ያለውን መዋቅር አፍርሰን የራሳችንን የህወሓት መዋቅር ዘርግተን ነው የሚል አለ። በፕሪቶሪያ ስምምነት ደግሞ ይሄ ቦታ ኮንቴስትድ ኤሪያ ነው። ችግር የለውም። አሁን ኦቻ በአማራ ክልል ውስጥ አካተተው ኮንቴስትድ ኤሪያ ብሎ ምናምን መግለጫ ማውጣት የለም። ሕገ መንግስቱ እስካልተለወጠ ድረስ ወልቃይት ጠገዴ ሰቲት ሁመራ ትግራይ ነው። ሕገ መንግስቱ ላይ ይሄ ነው አይልም እኮ አይኖ ከዛ በፊት በአዋጅ የትግራይን የትግራይ አዋጅ ተቋቁመው የአማራ ክልል አዋጅ፣ የኦሮሚያ ክልል አዋጅ እነዚህ አዋጆች ናቸው ኢትዮጵያን እንደ ሀገር አድገው ፌዴሬሽን የሰራ ስ ይገባኛል ይገባቸዋል። እናንተ ግን ግድ የለም ኮንቴስትድ ኤሪያ ነው። ነገ በህዝበ ውሳኔ በሪፈረንደምም ሊወሰን ይችላል። በህዝበ ውሳኔ በሪፈረንደምም ከተወሰነ እነዚህ ድምፅ የሚሰጡ ሰዎች ሽሬ መጠለያ ካምፕ ነው ወይ፣ መቀሌ መጠለያ ካምፕ ወይ አድዋ ሆነው ወይንም ግድ የለም ሱዳን መጠለያ ካምፕ ነው፣ አይደለም መሆን የለም። ይምጡ፣ ይመለሱ ቤቱን የማያውቅ እርሻውን የማያውቅ ቀይን የማያውቅ የለም። የፌዴራል መንግስት ብሔራዊ ኮሚቴ አዋቅር ያለ ቴክኒካል ኮሚቴው ደግሞ ከትግራይ ከአፋር፣ ከአማራ እና የሚመለከታቸው ደግሞ የፌዴራል መንግስት ባለስልጣናት የክልል ውስጥ የጸጥታ መዋቅር ያሉበት ይሄ ቴክኒካል አለ ይመለሱ ተባለ ይመለሱ ለምንድን ነው ኬንዳ ውስጥ ታታሪ ህዝብ ነው የትግራይ ህዝብ የላቡን የወዙን ፍሬ መብላት እየቻለ እሸት መቁረጥ እየቻለ አርሶ አደሩ ነጋዴው ነግዶ መኖር እየቻለ ለምንድን ነው ለጥቂት ጥገኛ ፖለቲከኞች አጀንዳ ሲባል ህዝባችን፣ ወገናችን ቼንዳ ውስጥ ይህን ማሳለፍ መቻላል። ይህን መጠየቅ መቻል አለብን። ወልቃይት ጠገዴ፣ ሰቲት ሁመራ የትግራይ ነው ሲባል የተወላጁ አይደል የዛ የዛ ወልቃይት ላይ ለሚኖረው ዳንሻ ላይ ለሚኖረው ዳንሻ ላይ እርሻ የነበረው ሰው ሲመጣር እን በቃ የትግሬ ነው የሚባል እንጂ እላይ ዛላንበሳ ላይ ያለው ወይ ጉሎ መህዳ ያለው ምን ማለት ነው? ኦኬ የአስተዳደር ጉዳይ በአስተዳደር ሚኒስትሪት ሊደረጉ ይችላሉ። ችግር ሊያጋጥማቸው ይችላል። እሱን አብሮ ጆይንት ሊመስራት ነው። ይምጡ። እነሱን ያካተተ ከቀበሌ ጀምሮ ተፈናቃዮች ወደ ቀያቸው ከገቡ በኋላ ወደ ተግባራቸው ከገቡ በኋላ በቀያቸው አንደኛ ይተዋወቃል፣ ህዝብ አብሮ ነው የኖረው። በቀያቸው ከታች ጀምሮ የአካባቢያቸውን መስተዳደር፣ የቀበሌያቸውን አስተዳደር እየመሰረቱ ይሄዱ። ተፈናቃዮች መጥተው ለምሳሌ መምህር የነበረ በመምህርነቱ፣ ሹፌር በሙሉ በስራ ተግባሩ ይግባ። ሌላው ቀርቶ እንኳ ወንጀል አለበት ጥፋተኛ ነው የተባለ እንኳ መጠየቅ ያለበት እዚሁ ይምጣና ይጠየቅ። ሌላ ፋርዘር ሚስትሪትመንት አለ ከተባለ እሱን ማድረግ ነው እንጂ የቲፒኤልኤፍ መዋቅር ፖሊሱ፣ ምኑ፣ ፍርድ ቤቱን ይህንን ይዘን ዳኛ የነበረ ይምጣ ተባለ እኮ ወደ ስራዊ ግባ፣ ፖሊስ የነበረም ወደ ስራዊ ግባ፣ ያንን መዋቅር ይዘን ነው የምንመጣ በሚል፣ ሌላ አምስተኛ ሌላ ስድስተኛ ሌላ ለምን ሰባተኛ እንዲታለፍ ይደረጋል። እኔ ይሄ መደረግ መቻል አለበት። ይህን ተከትሎ ሌላም የትግራይ ጀኔራል የነበሩት አስቀድመው ከቲዲፍ ጎን ራሱን ቲዲፍ ብሎ የሚጠራው የትግራይ መከላከያ ኃይል ጋር የነበሩት ብርጋዴር ጀኔራል ገብረ እግዚአብሔር በየነ ወደ አንጥሩ የሚባሉት ሰው አራት ክፍለ ጦር ያለው ሰራዊት አደራጅቻለሁ ያለው ብለዋል። በዚህ በአፋርና በትግራይ አካባቢ የሚንቀሳቀስ አራት ክፍለ ጦር፣ ሌላው ቀርቶ እዛም ራሱን ትዲህ ብሎ የሚጠራው ሜኝ ኃይል ነው ብለዋል። ሰው መነጋገር ትልቅ አጀንዳ አለ። ለትግራይ ሕዝብ የሚጠቅም ትልቅ አጀንዳ አለ። ለኢትዮጵያ ሕዝብ፣ ለአማራው፣ ለኦሮሞ፣ ለመላ ኢትዮጵያውያን፣ ኢብን ለአፍሪካ ቀንድ መረጋጋት፣ የቀይ ባህር ቀጠና ወደ ሰላም እንዲመለስን አስተማማኝ የንግድ መስመር የማሪታይም ሩትን እንዲያደርግ እንዲሆን የሚበጅ መልካም ሁኔታ አለ። ኢትዮጵያ ወደ ቀይ ባህር እንድትጠጋ ለብሔራዊ ጥቅማችን በዚህ ባለው የዓለም የፖለቲካ ልውውጥ የቮላታሊቲ ዳይናሚዝም ውስጥ ኢትዮጵያ ቦታዋን እንድትዝ ማድረግ እንጂ በሰፈር ጉዳይ አይነው። የሰፈሩን ጉዳይ እያቃለልኩት አይደለም። በአማራ ህዝብ በኩል ወልቃይ ጠገዴ፣ ሰቲቱ መራ ራያማ እንደራደርበት ነው የሚላል በተመሳሳይ በዛም ያለ አለ። ሁለቱም ግን ህዝብን መያዣ ማድረግ የለበትም። ህዝቡ ይመለስ። ቀጥሎ ባለው አምስት ስድስት ክረምት መሆን የለበትም እና የፌዴራል መንግስት ይመለሱ ብሏል እንዳይመለሱ አደረገ ሲሉ የነበሩት እነ ጌታቸው ረዳ እና ካቢኔያቸውን ለማሰናበት እነ ደብረ ጽዮን ናቸው። ደብረ ጽዮን ሂዳዝን ኬየ ወይ ፈትለ መበዝበዝ እና በዛ ይህንን እያሉ ይህንን እያታገሉ ተጠያቂነት ይሰፍናል፣ ተጠያቂነት ይረጋገጥብናል የሚለውን ይህን ፍርሃታቸውን ማስተና ምንድን ነው መሸሽ ነው የሚፈልጉት ን? ወይስ ይሄ አራት ክፍለ ጦርም እንግዲህ ምንድን ነው ይሄ ከቢቢሲ ትግረኛ ጋራ ባደረጉት ቃለ ምልልስ አዳምጣችሁታል ብዬ ተስፋ አድርጋለሁኝ ቢቢሲ አምሃሪክም ተርጉሞታል ሌሎችም የመገናኛ ማህበራዊ ሚዲያን ጨምሮ በተለያዩ ሚዲያዎች ትናንትም ሲተላለፍ ነበር እና ጥር 15 የትግራይ ሰራዊት ከፍተኛ አመራሮች በአቶ ጌታቸው ረዳ የሚመራውን ጊዜያዊ አስተዳደር ሲያወግዙ እና አውግዘው ስልጣን እንዲለቅ ትክክለኛ የስልጣን ባለቤቱ የነ ደብረ ጽዮን ህወሓት ነው ባሉበት ጊዜ ያንን አውግዘው ረግጠው ስብሰባ እንደወጡ ያንንም ተከትሎ ከዛው ከትግራይ ሰራዊት የተውጣጣ አራት ክፍለ ጦር እንዳደራጁ እና ለተቃውሟቸው ጠመንጃ ማንሳት መምረጣቸው በጦርነት ውስጥ የቆየውን የትግራይ ክልል ዳግም ወደ ጦርነት ለማስገባት ሳይሆን ለአንድ ቡድን የትግራይ ህዝብ በፖለቲካ ፓርቲ ደረጃ የተለያዩ ፍላጎት ያላቸው ፓርቲዎች አሉ። ነገር ግን የእሳቸውን ነው ሳይት አድርገው የትግራይን ህልውና እናስከብራለን ብሎ የተለያየ ፖለቲካ አመለካከቱን ይዞ የወጣውን ኃይል ተጠቅሞ በስልጣን መቀጠል አይቻልም የሚል ያቀረቡት ነገር አለ። እንግዲህ ይሄ ወዴት ሊሄድ ይችላል? የህወሓት ፓርቲ ሚሊሻ መሆን አንፈልግም የሚለው ይሄ ወዴት ሊሄድ ይችላል የሚለውን በቀጣይ አብረን የምናየው የምንከታተለው ነው የሚሆነው። ሌላው ምናልባት እንግዲህ ዛሬ ጁን ኢሌቪን ቴኒቲኔ ፋይፍ እየተዘገበ ያለው ታስታውሳላችሁ፣ በጋት ሚዲያም እዚህ ቤት መረጃውን ወደ እናንተ አድርሼ የነበረ አፕሪል 30 2025 ላይ የሶማሊያ ፌዴራል መንግስት የታይዋን ፓስፖርት የያዙ ዜጎች ወደ ሀገሩ የአየር ክልል እንዳይገቡ ያ የሶማሊያ አየር ክልል የሚባለው ሶማሌላንድንም ይጨምራል። እንግዲህ ታይዋንም ራሷን ነፃ ሀገር ነኝ የምትል አገር ነች። ከቻይና ተገንጥዬ ራሴ ሉዓላዊነት ያለኝ ሀገር ነች ትላለች። ሶማሌላንድን ጨምሮ 12 ሀገራት ነፃ ሀገር ነች ብለው እውቅና ሰጥተዋታል። ነገር ግን የዩኤን አባል አይደለም ታይዋን። እውቅናው፣ አለም አቀፋዊ እውቅና አላገኘም። ከሶማሌላንድ በተለየ በወሳኝነት ታይዋን የአሜሪካ ጋር በመሆኑ ብዙ ፕሪቪሌጆች አሉት። ወርልድ ሄልዝ ኦርጋናይዜሽን ላይ አይሎ ላይ እነዚህ ላይ ይሳተፋሉ፣ ይህን ላይ አይሳተፉም። ሰው ሶማሊያ የታይዋን ከሶማሌላንድ ጋር በጣም የቀረበ ግንኙነት አለ። ይሄ ስማርት ሄልዝ ሲስተም፣ ስማርት አግሪካልቸር እነዚህን ይገነባሉ። ይሄ በመሆኑ የሱማል የታይዋን የውጭ ጉዳይ ሚኒስትር ወደ ሱማሌላንድ ጉብኝት ለማድረግ ማሳወቃቸውን ተከትሎ ቻይና ባደረገችው ግፊት አፕሪል 30 ላይ የሱማሊያ ፌዴራል መንግስት አንድ መግለጫ ወጣ። ይሄ ምንድነው ያለ በታይዋን ፓስፖርት ወደ ሱማሌላንድ መግባትም መውጣትም አይቻልም። ማለት ምን ማለት ነው? ሀርጌሳ ያለውን የሱማሌላንድ ሀርጌሳ ያለውን የታይዋን ቆንስላ እዛ የሚሰሩትንም ወደ ውጭ መውጣት የማይችሉ ምክንያቱም ፓስፖርታቸው ምንም የለው ታይዋንም የለው ሌሎችም እንዳይገቡ አደረገ። ያን ተከትሎ እንግዲህ በጣም ብዙ ክሶች ነበሩ፣ በአሜሪካ በኩል ይቀርቡ የነበሩ በተለይ የሶማሊያ መንግስት ይህን ማድረግ የለበትም። ከቻይና አጋር በመሆን ነው ይህንን ያደረገው። ሌላም አይደለም በነገራችን ላይ ቻይና የተገንጣዮችን እየረዳች ነው። ቻይና የሶማሊያን ፌዴራል መንግስት እየረዳች ሶማሌላንድ ላይ በጣም ከፍ ያለ ጫና እንዲደርስ አድርጋለች የሚል ክስ ሲቀርብ ነው የነበረው። ዛሬ የወጣው ዘገባ ምን ይላል? የሶማሊ ጋርዲያንም ኦል አፍሪካን ታይምስ የሚያወጡት ሶማሊያ ሌፍትስ ታይዋን ፓስፖርት ባን አፍተር ዩኤስ ፕሬዥር ይላል። የአሜሪካ ግፊት ከፍ ያለ በመሆኑ የታይዋንን ፓስፖርት የያዙ ዜጎች ወደ ሶማሊላንድን በሉት ወደ ሶማሊያ እንዳይገቡ እንዳይወጡ የሚለውን ማዕቀቧን ማንሳቷ ነው እየተገለጸ ያለው። ኦፍኮርስ ከፍተኛ የሆነ የአሜሪካ የውጭ ጉዳይ መስሪያ ቤት፣ ስቴት ዲፓርትመንት አባል ለምክር ቤቱ አም ፕሊዝድ ዳ ሶማሌ ገቨርንመንት ድ ሪቨርስ ዲስ ፓስፖርት ባን ኤንድ ሪዚምድ ሪኮግኒሽን ኦፍ ታይዋንስ ትራቭል ዶክመንት ይህንን አቅርቧል። ሌሎች በፍልስጤም እስራኤል፣ ፓለስታይን እስራኤል፣ ራሽያ ዩክሬን በዋናነት የእስረኞች እየተለዋወጡ ነው። ተጨማሪ መረጃዎችን ምሽት በጋት እለታዊ የማቀርብላችሁ ይሆናል። ቴንኪው